ህያው የሆነ ማንነት ወዳለበት አካል ነው የምንሰበሰብ። እሱ ሕያውን ሞትን ድል ያደረገ የይሁዳ አንበሳ ነው። የምንሰበሰበው ወደ ህያው ማንነት ነው። እሱ ማነው ካልን፣ ጌታ ኢየሱስ ክርስቶስ። በእውነት በጌታችን ትምክህቶኝ ዛሬ ይላቸዋለሁ። የምንሰበሰበው ሁለትም ይሁን ሶስትም ሆነን ስንሰበሰብ የምንሰበሰበው በህያው ማንነት ዙሪያ ነው። በጣም አስተማማኝ ስም አለው። ጌታ ኢየሱስ በቃ በክርስቶስ ኢየሱስ የሚረካ ልብ ያለው አማኝ አንተ ምንድን ነህ ተብሎ ሲጠየቅ ደቀ መዝሙር ነኝ ይላል። ማናችሁ ሲባል ክርስቲያኖች ነን እኛ እንላለን። ክርስቲያን በክርስቶስ ኢየሱስ የሚያምን ለኃጢአቱ ስርየት ዋጋ የተከፈለለት ለመዳኑ ክርስቶስ ኢየሱስ የሞተለት ቤዛው ስለ እርሱ ዋጋ የከፈለለት እሱን ስለ ማጽደቅ፣ ከሙታን ተነስቶ ያመነው አማኝ በትንሣኤው በኩል ጸድቆ የእግዚአብሔር ልጅ የሆነ ማለት ነው። ክርስቲያን ይሄ የተከበረው የተወደደው እንቁ ስማችን እኛ ምንድን ነን ክርስቲያኑ ይሄንኛው የከበረ እውነት ትተን የሆነ ነኝ ብለን የምንመዘው በዘመናት መካከል የደረጃ የሃይማኖት ስም የለንም የቀብር ስፍራ ለማግኘት ብለን ያልሆንነውን አንልም